ፋኖ ፍቅሬ ተመልካች ባለ አርባ ጎራሹ ሲመለስ ባለ ብሬኑ ሲመለስ ባለ ሰላሳ ባለ አንድ ሲመለስ ባለ ቋም ሸሪፉ ባለ መቀሮ